ስርዓት ዜጎች የስራ እድል ተጠቃሚና በስራቸው ውጤታማ እንዲሆኑ በሚደረገው ሁሉ አቀፍ እንቅስቃሴ ውስጥ የማዕከላዊ ኢትዮጵያ ክልል የስራ ችግርን ለመቅረፍ ትኩረት ሰጥቶ እየሰራ የሚገኝ ሲሆን በዚህም በሁሉም ዘርፎች ያሉ ድሎችን አማጦ በመጠቀም የክልሉ ዜጎች የስራ ድል ተጠቃሚ መሆን ችለዋል። የብልጽግና መንግስት ስራ ወጣቶችን ብየቀበሌው የታች ልዩ ወረዳ ላይ ባለመመድቦ ስራ ወጣቶች ልየታ ሲደረግ እኛም እኔም ጓደኞችም ትምህርት ጨርሰን ዝም ብሎ ተስፋ ቆርጠን ምን ይሻላል ወደ ስደት ይሻላል ሌላ ሌላ ነገሮች እያሰብን ባለን ሰዓት ላይ መንግስት ስራ አጥ ነው ብሎ ስራ አጥ ወጣቶችን ለየተስ ያደርግ እኛን ተመዘገብ እንደ ቀበሌያችን ደግሞ ምቹ ሁኔታዎች አሉ ይመስሉ ወንዞች አሉ በወንዞች የተከበብን ቀበሌ ነው ይህንን ምቹ እድል ለምን አንጠቀም ብለን እነዚህ ምቹ እድሎቹን ተጠቅመን ወደ ተግባር ገብተናል አካባቢያችን ላይ ለምን ተደራጅተን መንግስት ማመቻቸው መልካም ሁኔታ የስራ እድል አንፈጥረን በሚል ብሎኬት ማምረቻ ማህበር መሰረትን ከዛ በኋላ 2016 ተመስርቶ መጀመሪያ ላይ ሲመሰረት በትንሽ የካፒታል ነው የተጀመረው። 200 ሺህ ብር በማይሞላ በጀት ነው የተጀመረ ነው። ከዛ በኋላ ሁኔታውን እያየን ስራው ጥሩ እየሆነ ሲመጣ የሊዝ ፋይናንስ ማሽን በሊዝ መንግስት አመቻቸልን። ሁለት ሚሊዮን ሀምሳ ሺህ ብር ትልቁ ማሽን ገዛን። ሁኔታዎች አሁን ያሉበት ሁኔታ ላይ እያንዳንዳችን የዳ ልጆች ነበርን። አሁን ኢኮኖሚካሊ በትክክል መኖር ጀምረናል። በመንግስት ድጋፍ የሊስ ፋይናንሲንግ የማሽን ክራይ ድጋፍ ስራውን የጀመርነው ባለፈው አመት ግንቦት ወር ላይ ነው። ኦልሞስት አንድ አመት ሊሞላን እያለ ነው። በዚህ ሂደት ውስጥ እንግዲህ በጥቂቱ በ15 ሰዎች ነው ስንጀምር ስራ የጀመርነው። አሁን በደረስንበት በቋሚነት ወደ 25 ወጣቶችን ስራ እድል መፍጠር ችለናል። እኚህ በክልሉ በተለያዩ ዞኖችና ልዩ ወረዳዎች ላይ የተደራጁ ወጣቶች በተሰማሩበት ዘርፍ ከራሳቸው ባለፈ ለሀገር ኢኮኖሚ አበርክቷቸው ከፍ ያለ ነው። ታዲያ መንግስት እንደ ሀገር ትርጉም ባለው ደረጃ የሥራ አጥነትን ችግር ለመቀነስ እያደረገ ያለው ጥረት ይበል የሚያሰኝና ሊጠናከር የሚገባ ስለመሆኑ ገልጸዋል። በጣም ውጤት የሚያደርግ ተግባር ነው። እኛ ሌላ ተወጣቶች እንደኛ ስራ አጥ የነበሩ ወጣቶች ወደዚህ ተግባር ቢገቡ 2023 ከራሳችሁ አልፎ ተርፎ ለሀገር እንደምትተርፉ በቂ የሆነ እንትኖች አሉ። እኛ ከምናያችሁ ነገሮች ማለት ነው። አሁን አብዛኛውም ከተማ ላይ የኔ አሁን የኛ ማህበር ይታወቃል። ምክንያቱም ከዛ በፊት የነበረበትን ዜሮ ነው። አሁን ላይ ግን ያለበት ህይወት ሲታይ ብዙ ወጣት በተለያየ ስራ ዘርፍ ላይ ተደራጅተው ስራ ግማሹ በእርባታ ግማሹ እዚህ በብሎኬት ማምረቻ ግማሹ ይሄ በተለያዩ ነገር ዶሮ እርባታ ምናምን ነገር እንትን እያለ ነው። ዋናው ነገር ምንድን ነው መንግስት ሁኔታዎች ምቹ ሁኔታዎች ፈጥሯል። በቃ አሁን የመንቃትና ያለመንቃት ሁኔታ ነው ያለው። እንግዲህ መንግስት እኛን ማበረታታቱ በተዘዋዋሪ መንገድ ለእኛ ብቻ ሳይሆን ለወጣቱ ውጭ ላይ ላለው ስራ አጥ ወጣት በተዘዋዋሪ መንገድ ስራ እድል መፈጠራ ነው። ስለዚህ እኛ የግል ስራ ወይም የግል ኢንተርፕራይዝ ሆኖ ብንሰራም ዞሮ ዞሮ ይሄ ሁሉ የመንግስት ድጋፍ ሲታከልበት እኛ ደግሞ አቅማችንን አስፍተን በርካታ ወጣት ወደ ራሳችን እንድናስገባና ስራውን እያሰፋን እንድንሄድ ነው። ድል እየፈጠረ ያለው ክልሉ በሁሉም ዘርፎች ያሉ እድሎችን አማጦ በመጠቀም ዜጎች የስራ እድል ተጠቃሚ እንዲሆኑ የማድረጉ ተግባር በተጠናከረ መልኩ እየተሰራበትም ሲሆን ለ350 ስራ አጥ ዜጎች የስራ ዕድል ለመፍጠር ታቅዶ ወደ ስራ መገባቱን የገለጹት ደግሞ በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ መንገድና ትራንስፖርት ቢሮ ኃላፊ ዶክተር መሐመድ ኑሪ ብዬ ናቸው። ባለፉት ጊዜያት መንግስት የስራ አጥነት ችግሮችን ለመፍታት በርካታ ተግባራትን ሲያከናውን ቆይቷል። በተለይ ደግሞ የስራ አጥነት ምንጮችንም ከመለየት አኳያ እንደዚሁም ደግሞ ስራ አጦችን የስራ አጥ ልየታ ከማድረግ አኳያ እንደ ስራ እድል ፈጠራ ተቋምም ብዙ ስራዎች የተሰሩበት ሁኔታ ነው የነበረው። በዚህ አመት እንኳን በክልላችን ለ350 ሺህ ዜጎች የስራ እድል ለመፍጠር ታቅዶ ስራዎች እየተሰሩ ነው የቆዩት። ሁሉም ተቋማት በሚባል ደረጃ ሁሉም ተቋማት በሚባል ደረጃ የስራ እድል ፈጠራን ስራ እድልን ከመፍጠር አኳያ በልዩ ትኩረት መስራት እንዳለባቸው አቅጣጫ ተቀምጦ በዛው ልክ እየተሰራ ያለበት ሁኔታ ነው ያለው። ማለት ነው።